አብርሃም በወጣበት ዘመን በጣም የሚያስደስተውና ደስ የሚለው ነገር በየሄደበት ሁሉ መሰዋዕትን ያደርግ ነበር፣ መሰዊያ ድንኳንን ይተክል ነበር። ከእግዚአብሔር ጋር ያለው የሚሰዋበት፣ ከእግዚአብሔር ጋር የሚነጋገርበት እግዚአብሔርም ለአብርሃም የሚገለጥበት ስፍራና ቦታ አለው ማለት ነውና፣ ይሄ የሆነ ግን ድርቅ መጣበት አብርሃም በዘመኑ ላይ ድርቅ መጣ። እየጸለይኩኝ እያገለገልኩኝ እየባረኩኝ ብዙዎች እየተፈቱ ብዙዎች እየተፈወሱ ብዙዎች እየተጽናኑ ለምንድን ነው በእኔ ሕይወት ላይ የሚሆነው ልንል እችላለን። አንዳንድ ጊዜ ጤናማ ጥያቄ ነው። ለምን ስትሉኝ፣ ግን አንዳንድ ጊዜ እግዚአብሔር ሊያበዛን ሲፈልግ፣ የሆነ ተአምራዊ ነገር በሕይወታችን ላይ ሊያደርግ ሲፈልግ፣ እግዚአብሔር በዚህ መንገድ እንድናልፍ ያደርጋል ማለት ነው። ምክንያቱም አምላክ እግዚአብሔርን ታውቅ ዘንድ አስጨነቀኝ። ዘዳግ ምዕራፍ ስምንት ላይ ዳቱ ስታይ አስራ ብህም ይላል እግዚአብሔርን ስታመልክ እግዚአብሔርን ስት ይባረካል፣ ዋቃ ይባረካል። ብዙ ነገር ፕሮሚስ ያለን ግን አንዳንድ ጊዜ ደግሞ እግዚአብሔርንም ም እንድናውቅ ማን እንደሆነ አብሮን ያለው ትልቅ አምላክ እንደሆነ አሜን። ቻለንጅ ከሌለ አናቅማ። ኦኬ ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊ ጌታ ይባረ እግዚአብሔር ይመስገን፣ በጣም ደህና ነኝ። እህታችሁ ሄቨን ከሲውዴን ዛሬ ያው የመጽሐፍ ቅዱስ ብዙ ጊዜ እንደምንካፈለው እንደምንማረው እንደምንመካከረው እንዲሁ ደግሞ እግዚአብሔር ዛሬ በውስጤ አንድ መልእክትን ለእናንተ አምጥቷል። ክብር ሁሉ ለኢየሱስ ይሁን። በዚህ አጋጣሚ ሼር ላይክ ኮሜንት ያላደረጋችሁ ሰብስክራይብ ያላደረጋችሁ ሰዎች ልጋብዛችሁ ወዳለው ሼር ላይክ እንድታደርጉ ለሌሎች እንድታደርሱ ምክንያቱም እናንተ እንደምትጠቀሙት ሌሎችም እንዲጠቀሙ እንዲሁም ደግሞ ይህንን ሚኒስትሪ እንድታግዙ ይሆናል ማለት ነው። እንዲቀጥል የምታደርጉት ባይ ዘ ዌይ እናንተ ናችሁ። ሼር ስለምታረጉ ኮሜንት እንዲሁም ደግሞ ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ ማለት ነው። ና በጣም አያለሁኝ ብዙ ሰብስክራይብ ያላደረጉ ሰዎች ናቸው የሚያዩት ዩቱቡን ማለት ነው። ና ያው በቲቪ ልናይ እንችላለን፣ በአይፓዳችን፣ በስልካችን አጋጣሚ መትውልን ሊሆን ይችላል እና ከጠቀመን ምክንያቱም የማይጠቅም ነገር አይደለም፣ ይ የምመጣው እዚህ ቦታ ላይ የእግዚአብሔር ቃል ነው። ስለዚህ ኢንካሬጅ አደረጋቸዋለሁ ማለት ነው። ውዶች የተባረኩልኝ፣ አንዳንድ ጊዜ እኔ ዝም ብዬ እንደዚህ እያየሁኝ በጣም ወድጀው በቃ የሚያካፍሉትን ቃል የሚያስተምሩትን እየወደድኩት ግን ልክ ሰብስክራይብ አድርጉ ሲሉ ነው ትዝ የሚለኝ ማለት ነው። እና ለዛ ነው የማስታውሳችሁ ሁልጊዜ። ለምንድነው ሁልጊዜን የምትለው እንዳትሉ፣ ወይ ደግሞ ጥያቄ ያለባችሁ ሰዎች ካላችሁ አስታዋሽ ያስፈልገናል። አሜን። ጌታ ይባረክ። ተባረኩልኝ ደግሞ ቅን ስለሆናችሁ ስለምትታዘዙ። በእውነት ቅኖች ግን የእግዚአብሔር ፊት ያዩታል ይላል። ና ከጠማማነት ከጠማማ ጋር እግዚአብሔር ጠማማ ነው ይላል። ጠማማ ስላልሆናችሁ ቅን ስለሆናችሁ ጌታን ስለእናንተ ባርካለሁ። ባይዘው የምዘሩትን ነገር ደግሞ ታጭዳላችሁ ማለት ነው ጋብለሲሁ ዛሬ ጌታ ይባረክ። በጌታ በኢየሱስ ስም የማካፈላችሁ ቃል ህይወትም መንፈስም ያለበት ደግሞ የበረከት ቃል ነው። ዛሬ በበረከት ቃል ነው የምንካፈለው። ጌታ ይመስገን አመን አንዳንድ ጊዜ በረሃባችን እግዚአብሔር እንዴት አድርጎ ምንጭን እንደሚያፈልቅ አናውቅም። አመን ዘመኑ የረሃብ ሊሆን ይችላል፣ የድርቅ ሊሆን ይችላል። ችግር ያለበት በጣም አጣብቅኝ ውስጥ ምንም የለኝም የምትሉ ሰዎች ካላችሁ የምስራች ዛሬ ይሄ መልእክት ለእናንተ ነው። አሜን። ኢየሱስ ጌታ ነው። በቃ ቀን ነው ራሱ ለእኔ ነው። ምክንያቱም የእግዚአብሔርን ቃል መቼም ሁላችንም እናውቃለን። እኛን ካልነካን እኛን ካልባረከን እኛን ታች ካላደረገን በፍጹም እናንተ ጋር ሲደርስ የሚጣፈጥ አይሆንም፣ የሚበላ አይሆንም። ምክንያቱም ከኛ ህይወት ሲወጣ ነው በጣም መልካም የሚሆነውና ይሄ ለእኔም ነው ወዳጆቼ። ጌታ ይመስገን፣ ክብር ለኢየሱስ ይሁን። የትኛውም የድርቅ ሲዝን ላይ ልትሆኑ ትችላላችሁ። ድርቅ ሲባል በምድር ላይ ያለ ድርቅ ላይሆን ይችላል። በህይወታችን ላይ ስራተን በር ተዘግቶብን፣ ያለን እጃችን ላይ አካውንታችን ላይ ባዶ ሆነን ምንም ነገር በቃ የለኝም በቃ አሁን ምንድንነው መሆኑ ምንን ከምኑ ነው የማደርገው? ምንን ሰዎች እንኖራለን በዚህ ሰዓት ማለት ነውና ለእኛ ይሄ መልክት እግዚአብሔር ልኮልናል። ሜን ጌታ ይባረክ። ኢየሱስ ጌታ ነው። አንድ ቃል አነባለሁ ከእግዚአብሔር ቃል ዘፍጥረት ምዕራፍ 12 16 ላይ እንደዚህ ይላል፣ ለአብርሃምም፣ ምክንያቱም በዛ ዘመን አብርሃም አይደለም ስሙ፣ አብርሃምም አብርሃም ነው ስሙ እና አብርሃምም ስለ እርሷ መልካም አደረገለት ለእርሱ። በጎችም በሬዎችም አህዮችም ወንዶችና ሴቶች ባሪያዎችም ግመሎችም ነበሩት ይላል። ማ አብርሃም ኢየሱስ ጌታ ነው። እንግዲህ አብርሃም ዘፍጥረት ምዕራፍ 12 ላይ ከሀገር ከዘመዶች ከሁሉ ነገር ውጣ ሲባል ይዞ የወጣው ሚስቱን ነው። ኦኬ፣ ሚስቱንና ሎጥን ነው ይዞ የወጣው። አብርሃም አብርሃም በወጣበት ዘመን በጣም የሚያስደስተውና ደስ የሚለው ነገር በየሄደበት ሁሉ መሰዋትን ያደርግ ነበር። መሰዊያ ድንኳንን ይተክል ነበር። ከእግዚአብሔር ጋር አለው የሚሰዋበት ከእግዚአብሔር ጋር የሚነጋገርበት እግዚአብሔርም ለአብርሃም የሚገለጥበት ስፍራና ቦታ አለው ማለት ነውና ይሄ የሆነ ግን ድርቅ መጣበት አብርሃም በዘመኑ ላይ ድርቅ መጣ እየጸለይኩኝ እያገለገልኩኝ እየባረኩኝ ብዙዎች እየተፈቱ ብዙዎች እየተፈወሱ ብዙዎች እየተጽናኑ ለምንድነው በእኔ ህይወት ላይ የሚሆነው ልንል እንችላለን አንዳንድ ጊዜ ጤናማ ጥያቄ ነው ለምን ስትሉኝ ግን አንዳንድ ጊዜ እግዚአብሔር ሊያበዛን ሲፈልግ የሆነ ተአምራዊ ነገር በህይወታችን ላይ ሊያደርግ ሲፈልግ እግዚአብሔር በዚህ መንገድ እንድናልፍ ያደርጋል ማለት ነው። ምክንያቱም አምላክ እግዚአብሔርን ታውቅ ዘንድ አስጨነቀህ ይላል ዘዳግም ምዕራፍ ስምንት ላይ ዳቱ ስታይ አስራበህም ይላል እግዚአብሔርን ስታመልክ እግዚአብሔርን ስት ይባረካል፣ በዋቃ ይባረካል። ብዙ ነገር ነው ፕሮሚስ ያለን ግን አንዳንድ ጊዜ ደግሞ እግዚአብሔርንም እንድናውቀው ማን እንደሆነ አብሮን ያለው ትልቅ አምላክ እንደሆነ አሜን። ቻሌንጅ ከሌለ አናቅማ። ኦኬ። እኔ አሁን እዚህ ጎረቤቶቼ ድንገት በር ላይ ወጣ ስል ከባለቤቴ ከልጆቼ ጋር አንድ ሰውዬ ብድግ ብሎ ካልደበደብኩሽ ቢል፣ የዛኔ የባለቤቴን ጉልበት እንግዲህ ማየው። አሁን ይደባደባል እያልኩ አይደለም፣ ግን አትሊስት ዩ ኖ ማን እንደም ለምድን ተዛልካ ለምን ለምን ትናገራታለህ? እሷ እኮ ሚስቴ ናት። ዩ ኖ ይሁን አለ ሰው አለ። ግን በሰላም የምትወጡ በሰላም የምትገቡ ከሆነ ሁሌኛ በሰላም ነው የምንኖረው። ጌታ ይባረክ። እንደዚህ ማጋጥሞን አያውቅም። የምንኖርበት አገር አይፈቅድም። ግን እንደው ምሳሌ ልስጣችሁ ብዬ ነው እና ይሄ ነገር ሀብን ሲያደርግን ይኖ አለኝ ሀ ለካ ሰው አለኝ ትላላችሁ። ልክ እንደዚሁ እግዚአብሔር በአጣብቂኝ ሁኔታ ውስጥ ስትሆኑ እግዚአብሔር ይመቸዋል፣ ለስራ ይመቸዋል፣ እናንተን ለማብዛት ይመቸዋል። ሀሌሉያ። ስለዚህ አብርሃም እንግዲህ ወደ ግብጽ ወረደ ይላል ታላቅ ረሃብ መጣ። ከባድ ረሃብ መጣ። ይህንን ረሃብ ለማለፍ አብርሃም እዘው ባለበት አላለቀሰም፣ በቃ ሸሸ። ወዴት? ወደ ግብፅ ፈቀቅ አለ። መሄድ ወደ ሌለበት ስፍራ ሄደ። ግን አንድ ነገር ሆነ። አሌሉያ። ያደረገው ነገር ጥሩ አይደለም። ሚስቱን ሳራ እህቴናት ብሎ ሰጠ። አማራጭ የለኝም አለ፣ ከመሞት መሰንበት እንደሚለው ያገሬ ሰው። ምክንያቱም አብርሃም ብዙ ስፕሪቻል የገባው ሰው አይደለም እግዚአብሔርንም ተአምር እግዚአብሔርን ክንድ እግዚአብሔር ያየ ሰው አይደለም። በቃ ይሄ በእምነት የሚንቀሳቀስም ሰው አይደለም። አብራ ኦኬ። ስለዚህ የሆነው ነገር ግን ምንድነው ስትለኝ በቃ ነፍስ አድን ነው እዚህ ጋ ያደረገው አደረገ። ዋሬቨር ኢት ኢዝ ግን ምንድን ነው የሆነው ስትለኝ እግዚአብሔር ለበጎ ቀየረው። በየትኛውም ድካማችሁ ላይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ለመልካም ይቀይርላችሁ። አሜን። ክብር ለኢየሱስ ይሁን። እግዚአብሔር ይህንን ድካሙን ተጠቅሞ አብርሃምን አልተበቀለውም። እግዚአብሔር ያውቃል፣ የምታልፉበትን ያውቃል። እዮ እንደዚህ ያለ እግዚአብሔር አለ። የማልፍበትን ያውቃል። ሰዎች ላያውቁላችሁ ይችላሉ። ሰዎች ላይረዷችሁ ይችላሉ። ሰዎች ሱንማ መፍታት ነው እንጂ ሱንማ መግደል ነው እንጂ ሱማ ማረድ ነው እንጂ ሊሉ ይችላሉ። ግን እግዚአብሔር ምንድን ነው ያደረገው? ምህረትን ያደረገው እግዚአብሔር ለዚህ ቤተሰብ ቸርነትን አደረገ። ምክንያት ሆነ የበረከቱ የአብርሃም መፍለቅ ምክንያት አደረገው። ዛሬ አንድ በረከት ልባርካችሁ። በተጨነቃችሁበት በዚህ ጭንቀት እግዚአብሔር ተአምራት ያድርግላችሁ። የእግዚአብሔርን እጅ ማየት ይሆንላችሁ። አሜን። ጌታ ይባረክ። ሃሌሉያ። ስለዚህ አብርሃምም ይላል ስለ እርሷ ስለሚስቱ ሳራ ምን ተደረገለት? መልካም ተደረገለት ይላል። በጎችን በሬዎችን። እንዳልኳችሁ ድርቅ የሚባለው ነገር ስለመጣ አብርሃም ምንም የለውም፣ ሲወጣ ምንም የለውም። ምንም ነገር ያለችውን ጥቂቷን ነገር እጁ ላይ ይዞ ወጥቷል። ግን ኦፍኮርስ አልቋል። ግን እግዚአብሔር ምን አደረገ? እንደገና እንደ አዲስ እንዲጀምር አደረገው ማለት ነው። እንደ አዲስ መጀመሪው ንላችሁ ባዶነኝ እያላችሁ ያላችሁ ሰዎች አለቀ፣ ተዘጋ፣ በቃ የኔ ነገር አከተመ፣ ምንም የለኝም፣ በቃ ከዚህ በኋላ ኮ እኔ ምንም ነገር ላደርግ አልችልም የምትሉ ሰዎች ካላችሁ በጌታ በኢየሱስ ክርስቶስ እግዚአብሔር እንደገና ነገራችሁን አስቦ እንደገና የእናንተን ነገር አሰማምሮ እግዚአብሔር ሲዝን ያምጣላችሁ፣ የብለሲንግ ሲዝን ይምጣላችሁ እንጂ ስስኔ ማመን። ስለዚህ አብርሃም እንደዚህ ተባረከ ማለት ነው። እዚህ እኛ ደግሞ የአብርሃም ልጆች ተደርገናል በክርስቶስ ኢየሱስ። እዚህ ዘር ሀረብ ውስጥ ገብተናል። እዚህ የዘር ግንድ ውስጥ ገብተናል። የክርስቶስ ግንድ ውስጥ ገብተናል። የአብርሃም በረከት ውስጥ ገብተናል። ይሄ በረከት ይመለከተኛል የሚል ሰው በናዝሬቱ በኢየሱስ ክርስቶስ ስም ይሁንበት እንጂ ስስ ማይቴን የማመን አሌሉያ። ጌታ ይመስገን። የማይመስሉ ናቸው ቀኖቹ። አይመስሉም። ጊዜያቶቹ አይመስሉም። ሰዓቶቹ አይመስሉም። አው አይመስልም። አሁን ያለህበት አይመስልም። አሁን ያለሽበት አይመስልም። የሚቀየር አይመስልም። የሚያልፍ አይመስልም። መከራ ክፉነቱ ልንገራችሁ፣ የሚያልፍ አይመስልም። ሲመጣ ይዟችሁም ሄድ ነው የሚመስለው። ሲመጣ ለሞት ነው የሚመስለው። ሲመጣ ለውድቀት ነው የሚመስለው። ሲመጣ ዋጋ ብቻ መክፈልና መክፈል ነው የሚመስለው። ግን ከዛ በኋላ ሌላ ምዕራፍ እንዳለ የሚነግራችሁ የእግዚአብሔር ቃል ብቻ ነው። ዛሬ በኢየሱስ ክርስቶስ ስም ከዚህ ቃል ጋር መስማማት ይሁንላችሁ። አሜን። ክብር ለኢየሱስ ይሁን። ስለዚህ ዛሬ በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር እጁን ታምራት ያድርግበት። ይሄ ሰውዬ በጣም የሚገርመው ነገር እዚሁ ዘፍጥረት ምዕራፍ 12 ላይ ሄዳችሁ ስታዩ ቁጥር 19 ላይ ለምንስ እህቴ ናት አልክ? እኔ ሚስት ላደርጋት ወስጃት ነበር። አሁን ሚስትህን እነዋት፣ ይዘ ሂድ አለው ይላል። አሁን ይሄ ሰውዬ ተናዶበታል፣ ተበሳጭቶበታል ምክንያቱም እግዚአብሔር ተቆጥቶታል። እግዚአብሔር መልስ ብሎታል። ያንተ አይደለችም የሰው ሚስት ናት፣ ይችን ሚስት መልስ ብሎታል። አብርሃም እዚህ ጋር የሄደው በረከት ፒክ ሊያደርግ ነው። በቃ እኔ ገባኝ። ይሄ ነው አብርሃም የሄደው በረከት ሊቀበል ነው። የእግዚአብሔርን እጅ ሊያይ ነው። የእግዚአብሔርን ተአምራት ሊያይ ነው። በየትኛውም ስፍራ በየትኛውም ቦታ ላይ ቢሆን አብርሃም እንዳይፈራ፣ እንዳይጠራጠር የእግዚአብሔር አብሮነት ምን ያህል ከሱ ጋር እንደሆነ ሊያሳየው ነው ማለት ነው። እኔ በህይወቴ በእውነት ነው የምላችሁ፣ ብዙ ገጠመኞች አሉኝ። እግዚአብሔር በህይወቴ ላይ በጣም ጨንቆኝ ምንም የለኝም በቃ ባዶ ነኝ ባልኩበት ሰዓት ሲዝን ላይ እግዚአብሔር የማላስባቸውን ሰዎች ከየት እንዴት የማላቸውን ሰዎች የሆነ ተአምራዊ ሲያደርግልኝ አይቸዋል። በማይመስል ሁኔታ በበቃ አይመስልም፣ ሁኔታው አይመስልም፣ ቦታው አይመስልም፣ ሰዎቹም አይመስሉም። አማኝ ቢሆን ወይ ነው እግዚአብሔር የአሕዛብን በረከት ያስበላሃል። አሜን። ለምን በቃ እግዚአብሔር ስለሆነ በቃ ልጅ ስለሆንክ በቃ ይሄ በረከት ስለሚገባ ይሄ በረከት ስለሚመለከትሽ እግዚአብሔር ይሄንን አደረገ ማለት ነው። ስሙ ለዘላለም የተባረከ ይሁን። ስለዚህ ይዞ ወጣ ይላል። ከዛም አልፎ ተርፎ አብርሃም መብዛት፣ መጨመር፣ መቀጠል ሆነለት። አልቆመም፣ አልተንገዳገደም። ኢየሱስ ጌታ ነው። ሃሌሉያ። ከዛ በኋላ አብርሃም ድርቅ መጣበት አይለም። በቃ ዝም ብሎ ጭራሽ ለፍጥረት ምዕራፍ 13 ላይ ስታዩ እስከ ሎጥ እና እሱ በረከቱ አልበቃ ብሏቸው ተጨናንቀው በረከቱ ከመብዛቱ የተነሳ ቦታው ስፍራው አልበቃ ብሎ ተለያዩ ይላል። አሜን። በኢየሱስ ክርስቶስ ስም እግዚአብሔር በመትረፍረፍ ይባርካችሁ። እግዚአብሔር በልምላሜ ይባርካችሁ። በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔር ባዶነታችሁን በሙላት ይቀይረው። ያስቃችሁ። ለብዙዎች መትረፍ ይሁንላችሁ። ለብዙዎች የበረከት ምክንያት ያድርጋችሁ። አሜን። አብርሃም ከራሱ አልፎ ተርፎ ለቤተሰቡ ለሎጥ እንኳን የበረከት ምክንያት አደረገው ማለት ነው። ጌታ ይመስገን፣ ሃሌሉያ አሜን። ይሄ ለእኔም ሆነልኝ። ኢንጂሰስ ኔም አሜን። ጋብለ ሲዩ። ቅዱሳን እንግዲህ ሼር፣ ላይክ አድርጉ ለሌሎችም አስተላልፉ፣ ሰብስክራይብ አድርጉ፣ ጌታ ይስባርካችሁ። ኮሜንት ላይ አሜን እያላችሁ ደግሞ እናንተም ይህንን በረከታችሁን ውሰዱ። ተባረኩ። አሜን ላለ ይሁንለት ይላል ቃሉ ራሱ ማለት ነው እና አሜን ስትል ሆነልኝ ማለት ስለሆነ ይህንን እናርግ። ጋብለስ ሲዩ ወዳችኋለው። ሻሎም